እንዴ! ይህን ሁሉ ብር ከየት አመጡት እማዬ? እንዴ! እርስዎ ሳያውቁት እንዴት ቦርሳው ውስጥ ገንዘብ ሊገኝ ይችላል? ዲ አለም፣ እማዬ ሌባ እያልሻቸው ነው። መቼስ ከልጃቸው አይሰርቁም። ተይ እንጂ የኔ ልጅ። ስለዚህ ብር ምንም የማውቀው ነገር የለም። እማዬ ግን ቦርሳሽ ውስጥ ገንዘብ ከቶ አላውቅም። ትንሽ አይከብድም? አይከብድም የሆነ ሰው ሆን ብሎ ነው ቦርሳ ውስጥ ያስቀመጠው። አንቺ ነሽ እጅ ቦርሳ ውስጥ ያደረግሽው። እኔን ከዚህ ቤት ለመንቀል ያላረግሽው ነገር የለም። አሁን ደግሞ ሌባ ልታስብኝ ነው። አንቺ ነሽ እኔን ከዚህ ቤት ለመንቀል ያላረክሹ ነገር የለም። አሁን ደግሞ ላይ ባለ ታስቢን ይሄን ተቆልቀመሽ እንጂ እማዬ፣ እስከ እስከዛሬ ስትበዪ ለልጅ ሰላም ስል ዝም ብያለሁ። ከእንግዲህ በቃኝ በቃኝ። እማዬ የምትናገሪው ነገር ግን ታውቂ እየጮሽ ባትኩ። ለምንድን ነው የምትጮይባት? አልበዛም እንዴ? ክፉ ነች ክፉ ነች እማዬ። ውድ እሳቸው ከሚከፉ እኔ መጥፎ ነች የሚባል እመርጣለሁ። እማዬ ሆን ብዬ እርሶ ጋር ክፋት እንደማልሰራ ቃወላለሁ። አውቄ ካስቀየምኩ ኮስ ግን ቁጭበጭ ባላጠፋሽው ጥፋት ተንበርከከሽ ቅርሳ መጠየቅ አይገባሽም። ስለምን ሲባል ለምን ሲባል እማዬ፣ ሲያዝኑ ከማይ እኔ ብዋረድ እመርጣለሁ። አየሽ ግን፣ አየሽ ግን እንዴት እንደምትወድሽ እያየሻት። ለዚች ነው አሁን እንዲህ የምትበድያት? ምን አደረገች? ስለምን ሲባል ብዙም አታውቀው ነገር አለ ልጄ። ታየው አልወቀው፣ መስማት አልፈልግም። አሁን በቃ ከዚህ በላይ የታችሁ ዝም ውጭልኝ። በቃ ልጄ፣ ከኔ ከእናት ሚስትህን መረጥክ። በቃ አልኩሽ እኮ፣ ለምን አታየኝም? ልኑርበታ። እሺ ሄዳለው

ለምንድን ነው ግን የተናገርካቸው? መናገር ስላለብኝ። ብሩ የተገኘው እሷ ቦርሳ ውስጥ። ለምንድን ነው ታዲያ አንቺን ውሻ የምታደርጊሽ ለምን ትናገርሻለች? የኔ መወቀስ እማየን የሚያስደሳት ከሆነ አስር እጅ መወቀስ መርጣለሁ። ቆይ ለምንድን ነው የዚህ ነው ያለ እሷ ጥሩ ነው። ምን ላድርግ? ተፈጥሮይ ነው። እግዚአብሔር ስፈጥረኝ ደግ አድርጎ ፈጠረኝ። ከተፈጥሮ ደግሞ መሸሽ አልችልም። ያውልሽ እኔ ማር ዓለም በጣም ከፉ ነው እንዳንቺ አይነት ንጹህ ልብ ላላቸው ሰዎች አትሆንም። ለመርዛም ሰዎች ነው የምትሆን። የኔዎች ጥሩስቱን ሰው ሳይሆን ፈጣሪ ነው የሚጠብቁት አንተ ብቻ ለፍጥረታት ሁሉ ደግኩ ያኔ የዘራው መልካምነት እጥፍ አርጎ ይከፍላል። አንቺ ግን በጣም ተጫዋች ነሽ። እኔ ምን አሰብኩ መሰለሽ? ለምን የሆነ ሴሚናር አታዘጋጅ? ሰው ማስተማር የዓለም ህዝብ ከአንቺ ደግነትን ደግነትን ያለመዝገብ ሳይሆን አጠገብ ያሉ ሰዎች ቢረዱልኝ ነበር የምመርጠው። ትጠራጠሪ አንድ ቀን ይሆናል። እስከ መቼ ቀስ በቀስ ውስጥ እየሞተ ነው። አንድ ነው የምታወራው፣ ስለምን መሞት ነው። የእኔ እናት አንቺ ረጅም አመት፣ ሞተዋል። የአንቺ ሞት እኔ መቶ ጊዜ ልሞትልሽ። ምን በወጣ ኔዎች እኔ ነኝ ቀድሜ አፈር መቅመስ ያለብኝ ጭንቅ እያለኝ ነው ለምን እያስደሰትኩ አይደለም፣ እናትንም እያሳዘንኩብ ነው። ሰላም ለማግኘት ወደ ቤት ስትመጣ ነገር እና ጭቅጭቅ ይጠብቃል። እኔ እኮ አንቺ ልጅ ትለይብኝ ያለሽ የተጎዳሽው አንቺ። እንዴት ነው ለእሷ የምትጨንቀው? ምን አይነት ልብ ነው ያለሽ? ምን አይነት ተፈጥሮ ነው ያለሽ? ግዴታዬ ነው ውዴ። ወይ እማዬ። ግን ብሩ ለሚወሰዱት ይመስላል

ቢሆንም ያስቀምጥኩትን ግን ወስዳ መስጠት አትችልም። ያለኝን ፈቃድ አትውቀሳቸው። በጣም የሚያሳዝኑ እርግጠኛ ነኝ። ፈጣሪ እንድቀመጥ እንደሚገልጽበት ወንድዬ እኔ ነኝ የማየ ትናንትም ስታለቅሽ ነበር፣ ዛሬም አልቅሰሻል። ያው ነገር ማልቀስሽ ስለማይቀር ዓይንሽ እንዳይደርቅ ጠጪ። አሁን ለሳምንት የሚሆን የእምባ ስንቅ ኖሮታል። እኔ የምለው ግን ማየ ምን አይነት ቆዳ ሊኖሮት ነው? ቆይ የግፍ ማተሸከሙ የሚኖሩት ለአስችል አይሰጥም ሲባል አልሰማሽም? ምን ይቻላል? ግን እኮ ከልቤት። አይ ጥያቄዎት እኮ ጎበጡ። ታዲያ በዚህ ከቀጠሉ መሞታዎት አይቀርም። ያኔ አርፈዋለሁ። መቃብር ውስጥ ገብቶ ከሚያርፉ ለምን ከዚህ ቤት ወጥተው፣ ረብቶትን አይፈልጉም። አይፈልጉ የእናት ደስታ ያለው ልጇ ጋ ነው። ግን ልጆቹን ሲያዩ ሲያለቅሱ እንጂ ሲስቋይችሁ አላውቅም። አንድ ቀን የሚስቱን ትክክለኛ ማንነት አውቆ ወደ እናቱ ይመለሳል። እሺ፣ ለመመለስ ሀያ አመት ቢፈጅብህ እጠብቃለሁ። ሰላሳ አመት ቢፈጅብህ እጠብቃለሁ። እሺ፣ አርባ አመት ቢፈጅብህ እጠብቃለሁ። አሳካው፣ ታሳካልኝ። አመሰግናለሁ የእኔ ልጅ። ግን የእኔ ስራ ብዛቱ! ልብስ አጥባለሁ፣ ምግብ እሰራለሁ፣ እቃ አጥባለሁ፣ እርስዎን አስቃለሁ። ግን ደሞዙ ትንሽ ነው እንዲጨመርልኝ እፈልጋለሁ። የዚህ ንጥፍ እንዲሰጡ ነው የምፈልገው። አይጨምሩልሽም። ወይ ደግሞ የእርስዎን የጡረታው ገንዘብ ይሰጡኛል። ከዛ እኔ ባዶ እጄን ልቀር? ለምን ባዶ እጄን ይቀራሉ? ቦርሳዎትን ይዛሉ። አይ ደገምኩት። አንድ ያቀላል ጊዜ ስ እንኳንም ደገምሽኝ እማዬ። አንድ ጥያቄ ልጠይቅሽ እማዬ፣ አንድ ጥያቄ ልጠይቅሽ እውነት ግን ብሩን ወስደውታል እንደ አንቺም አላመንሽኝም። ግን እንዴት ቦርሳዎች ውስጥ እርሱ ሳያውቁ ሊገባ ቻለ? እቺ የተረገመች ከልጅ ጋር ልታጣላኝ የጠነሰሰችው ሴራ ነው። ወይኔ ግን እንደ ሩጫ ተንኮል ውድድር ቢኖረው ኖሮ አሸንፋለች፣ ሀገራችን የወርቅ ሜዳሊያ ታመጣልን ነበር። ሳለስኮት ባሉ በቃ እራሱ ታድርጉ። ደግሞ እንዳትጮሁብኝ ስራ የለ ስራ። እኔ እሺ

አልጠጣ። ኧረ ይጠጡ እባክዎት፣ ማየ ይጠጡ። የምልሽ መስሎሽ ነበር? አጠጪ። ሲጀመር ለራሴ ነው ያፈላሁት። ያንቺ ወገብ እንደሆነ እንዴት ይሰብሯል። የኔ ልጠግ ነው እንጂ ገና ስንት ነገር አለብኝ። ከልጆች ጋር ማስመሰል አይሰለችሽም ግን? አታፍሪ። ለምንድነው የማፍረው? ተሸናፊ ነው ማፈር ያለበት። ከመጀመሪያው እስካሁን ድረስ ደግሞ የምትሸነፊው አንቺ ነሽ። እንደዚህ እንደቀለልሽብኝ ያቃል። መጨረሻሽን ጌታ ያሳየኛል የት መቃብር ውስጥ ነው ወይስ ሲኦል ሲኦልም እንደምትገቢ አማሽ ከሞትኩ በኋላ ልገባ እችላለሁ አንቺ ግን በቁምሽ ነው እየተቃጠልሽ ያለሽው ምን አድርጌሽ ነው ግን እንደዚህ ጨካኝ የሆንሽ የባሌ እናት ነች ባሌ ደግሞ በጣም ይወድሻል እኔ ደግሞ በባሌ ልብ ውስጥ ያለችው ብቸኛ ሴት የወድሽ ናት የምትሆን የምፈልገው እኔ ስለዚህ እናትና ልጅን ስታባይ ትኖሪያለሽ፣ በደስታ አስታውሺ። አንድ ቀን እናቱ ላይ ስትሰሪ የነበረውን ግፍ በሙሉ ያውቀዋል። ያኔ አውጥቶ ይጥልሻል። እውነት ነው አውጥቶ እንደሚጥል እኔ ሳይሆን አንቺ ልጄ። በኔ አይጨክን አይጨክንም። እውነት የሚበላ ከኔ ጋር የሚጠጣም ከኔ ጋር፣ የማስደስተው እኔ አልጋ ላይ የማሞቀው እኔ። ታዲያ እንደ ነው አንቺን ሊመጡ የሚችለው ደግሞ አንድ ምክር ልምከርሽ። እያረኩሽ ያለውን ነገር ተናግረሽ አፋታቸዋለሁ ብለሽ ካሰብሽ ተሳስተሻል። እስከ መጨረሻው ነው ከልጅ ጋር የምነጣጥልሽ፣ ደግሞ አንበረክክሻለሁ። እባክሽ ማየ፣ ለአንቺ እኮ ነው ያፈላሁት፣ ጠጪ። እንጂ አልጠጣሁም። ይቅርታ ማየ። ቆይን ክፋት ጌት ነው ያመጣሽው፣ ማቅሽ እናት የሚመስል ምን አድርጊ ነው አታሳዝንሽ? ምን ታርገሽ? እኔ ንግግር አልፈልግም። ደግሞ የመጣሁት ቅርታ ጠይቂያት እኔው አው አንቺ። እዚህ ውስጥ አንድ ጥፋተኛ ሰው ብቻ ነው የሚታየው እሱም አንቺ ነሽ? ቆይ እዚህ ቤት ስለመጣ ነው አንቺ ጋር ስላረፍን ነው ስለምንኖር ነው። ተከራይቼ እዣት መውጣት ነበረብኝ ነበረብኝ ወይ? ሳላጠፋ ይቅርታ ልጠይቅ? እኔ ከዚህ በላይ መቋቋም አልችልም። እስቲ ልጠይቅሽ፣ ቆይ ምን አድርጊ ነው ምታድርግ የውዲት የሰማኒያ ሚስት ናት። ወደድሽም ጠላሽም አብራኝ ነው የምትኖረው እስከ ሞት ድረስ። እማዬ እኔ አንቺ ለመጫወት አልፈልግም። ችግር አታደርጊ። የፈለገው ቢሆን አልፈታትም። መች ፈታት አልኩ። ፈታት ባትኝ፣ ምግባርሽ ግን ያስታውቃል። ትምዳ አርጋሽ ነብስ ያጠፋችብሽ እኮ ነው። ለምን ነኝ ያን የምታሳቂያት? መግቢያ መውጫ እኳ አሳጣሻት። እንታርግሽ ምን ትሆን ልጄ ስለማታውቃት ነው። አንቺን ነው እባክሽ ማለትሽ። ይኸውልሽ እናቴ አንቺን ነው ማለትሽ፣ ባርሽ እየተቀየረ ያለው አንቺ ነሽ። ቆይ ቤትሽ ሂጃ ስለመጣሁ እዚህ ስለምኖር ነው እንዲህ እምታረጊው ተከራይቼ ልውጣ? ልውጣ ወይ? እረ ልጅ ምን በወጣነ ነ ተከራይተህ የምትኖረው። በደንብ አዳምጪ፣ ከሚስቴ ጋር መስማማት ካልቻለሽ ሰላም ለማግኘት ስል ምንም አማራጭ የለኝም፣ ተከራይቼ ልውጣ። ምን እናትህን ትተህ ለመሄድ ያስችልሃል? አያስችል ነገሮች በዙብኝ። ከአንቺ የማልጠብቀው ነገር በዛብኝ። ከሰው ተበድሬ ያስቀመጥኩትን ገንዘብ ከፍራሽ ስር ወሰድሽ። እንደገና ደግሞ እሱ ሳይንስሽ፣ እቺ ልጅ በወጣች በገባች ቁጥር ትረብሻታለች። ልክ ነው፣ ይቅርታ ጠይቃታለሁ። አንተ ብቻ ትቼሽ እሄዳለሁ የምትለው ብቻ አይዞሽ፣ እንዲህ ስለተናገረች አይሰማሽ። ደግሞ አንቺም ጠንካራ ሆነ መናገር ያለብሽን ተናገሪያት። ለምንድን ነው ዝማት ት ይቅርታ ልጠይቅ ስመጣ ይቅርታ ያርጉልኝ። ምንም ከአንቺ ይቅርታ ያስፈልግም። ያጠፋ ሰው እንጂ ያላጠፋ ሰው ይቅርታ ስልሰ ብቻ ያለቀ ምን ሆናል እማዬ፣ ምን አጠፉ? ሁሌም ቢሆን የምታጠፋው የወዴት ነች። የወዴት ናት መወቀስ ያለባት። ወንድዬ ያለው ነገር እውነት ነው። ወዴትዬ፣ አንቺ ከመጣሽ ቀን ጀምሮ ሳስጨንቅሽ ቆየው። እራሴ ሰርቄ አንቺ ነሽ ብያስቀያንኩሽ፣ ይቅርታ አድርጊ። እንዴ እማዬ፣ ምን ሆነዋል? እንዴ ብሩን የሰረቁት ከልጆት፣ እኔ እኔን ምን በደሉ? ይቅር መባል ካለበትም እሱ ነው። ይቅር ሳትኝ ያለነሳ እሺ በቃ ይቅር ብዩት። አለ ነግሬሽ ነበረ፣ አንበረክክሻ አለው ብየሽ ነበር። እማዬ፣ እኔንም ይቅርታ ያደርጉልኝ። በጣም ነው የምወደሽ ደሞ ይቅርታ ይሆንልልት፣ እናቴ ሰርቃ በወሰደችው ገንዘብ አንቺን ስለጠረጠርኩ በጣም ይቅርታ። ምንም ችግር የለውም፣ መወቀስ እንደሆነ ይኖርኩበት ነው። በፍ ማንም ያቅሰሽ፣ ምክር እማዬ፣ አለም ትንሽ ልተኛ። ከመጀመሪያው ነው ተተኝቶ የሚለቀሰው ያቺ የተረገመች። ያለ ጥፋቶ ይቅርታ አስጠየቃችሁት አይደል? ጥሎኝ ከመሄድ እኔ ብዋረድ መርጣለሁ። አያስቡ። ቆይ መሞቻዋ ደርሷል።